የምትረጉመው አማኝ ብዬ በሃይማኖቶች የሆነ ፈጣሪ በቀጣይ አለም እንትን አለ ህይወት አለ ብሎ ሃይማኖት አልባ ነው። ሃይማኖት አልባ ነው የሚባለው፣ ሃይማኖት አልባ ነው የሚባለው ሃይማኖት የለኝም ለጊዜው፣ ግን በፈጣሪ መኖር አምናለው ነው የሚባለው። እነዛ ነው። በፈጣሪ መኖር ታምናለህ? ማን ነው ያ ፈጣሪ? ያ ፈጣሪ ኤቭሪቲንግ ተፈጥሮ በመገኘቱ ነው ፈጣሪ አለ ብዬ ነው የማምነው እንጂ አሁን ኢንተሊጀንት ዲዛይነር ነው ወይስ ዝም ብሎ ግብረ ወጥ ነው? የሆነ ፓወር ነገር ነው ኢንተሊጀንት ሳይሆን ራንደም ራንደም ፓወር ስለመሆኑ ምንድን ነው ማስረጃችን? ኤቭሪቲንግ ራንደም ሊ የሚታዩ ነገሮች በሚድር ላይ የሚታዩ ነገሮች ነው ራንደም ሊ ነው እኮ የተዘበራረቀውን ነገር ያመጣው ኦንቶሎጂካሊ የሆነ ነገር ነው ወይስ ሜታፊዚካል የሆነ ነገር ነው? እሱን አላየሁትም እኮ እሱን ነው የምልህ። አሁን በግምት እንዳይሆን ምናባዬ እንዳይሆንብን ማርዬ፣ እንደዛ ነው። ኦንቶሎጂካሊ አሁን አንተ ዝም ብሎ ፓወር ነገር ነው ካልክ ያንን ፓወር ራሱ ፓወር ራሱ ኃይል አንድ ኃይል ነው ካልክ ኃይል ራሱ እኮ የተፈጠረ ነገር ነው ኢነርጂ ፓወር የምትላቸው ነገሮች ፍጡሮች ናቸው። ራሱ ማለት ነው አስገኛላችሁ። ምክንያቱም ከኢነርጂ ፓወር ይወጣል፣ ከፓወር ደግሞ ኢነርጂ ይወጣል። ኤምሲ ስኩዌር ታስታውሳለህ፣ የአንስታይል አ ኮንቨርት መሆን አይችሉም። ከኢነርጂ ወደ ማተር፣ ማተር ከኢነርጂ ይችላሉ። ስለዚህ ፈጣሪ እንዴት ኃይል ሊሆን ይችላል? ሜታፊዚካሊ እና ኦንቶሎጂካሊ የሆነ ኢንተሊጀንት የሆነ ዲዛይነር ነው መሆን ያለበት በዛ ልክ አሊዞ ምን ሆነ? በዛ ልክ ኢንተሊጀንት የሆነ ዲዛይነር ካለ፣ ካልሆነማ እንትን ነው የሚሆነው ኮዝ ኤን ኢፌክት ላይ እንትን ይሆናል። ዩኒቨርስ ላይ የሆነ ወጥ ነገሮችን ታገኛለህ። ወጥ ነገር ነው ሲስተሙ፣ እንትን ነው ስርዓት አለው፣ የሆነ እንትን አለ፣ ህግ አለው። በህግ ነው እየሄደ ያለው። እኳር እን ቴንሽን ና ኮምፕሬሽን በምንድን ነው የሚሄዱት? ኮንቨርጅ ና ዳይቨርጅ በምንድን ነው የሚሄዱት? በፊዚክስ በምንድን ነው እየሄዱ ያሉት? ራን እያደረጋቸው ያለው ምንድን ነው? ኃይል ኃይል ነው፣ ያው ኃይል ኃይል ብለህ ትወዝደዋለሁ። አረ ድማ የሚያደርጋቸው ኦርደር ነው። ዲስኦርደር ነው አልክ አንተ፣ ግን ዲስኦርደር አይደለም አንተ ራስህ። እስኪ ዝም ብለህ አካልን ይኸውና፣ ዐይንን፣ ይኸው፣ ጆሮን፣ ይኸው፣ አፍንጫን ይኸው፣ ሜካኒካል ፈንክሽን እና ኬሚካል ሪያክሽኖችን ያቸው ውስጥ ያሉት እነ ጨጓራ፣ እነ ሳንባ፣ እነ ጉበት፣ እነ እግር፣ እነ ምናምን የመሳሰለች የሆነ ዲዛይነር አለ የሰራው ህግ አለው። በህጉ መሰረት ነው የሚመጣው። አንላይክ ቻርጅ የሆነ ስፐርም ሴል እና ኤክሴል ፈርትላይዝ ካረገበት ጀምሮ ኢንፋንሲ፣ ላተንሲ፣ አዶለንሲ ምናምን እያለ የተለያየ ፕሮሰሶችን አድርጎ ይህንን ፕሮሰስ ዲዛይን ያደረገው ማን ነው? ማንም አያውቅም። ኢንቴሊጀንት ዲዛይነር አለ። ማንም አያውቅም አይደለም፣ እሱ ግን ኢንቴሊጀንት ዲዛይነር አለ። ስታስበው ግን እንዲያው ዝም ብለህ ማርዬ ማየት አይጠበቅብም እኮ ራሱ። እኔ ራሴ እኮ ዛሬ ነው ራሱ ስቲል ነው አሁንም እያየው፣ አይደለም ግን አንድ ነገር አለ። የለም ለማለት ኤግዛንስ ፎርሙሌሽኑ ማየትም ሊሆን አይችልም። ፋይቭ ሴንስ መሆን አይችልም። አምስት የስሜት ሕዋሳት ሊሆኑ አይችሉም። ማርዬ አይ ስቀስ ጊዜ ስጠውና ጊዜ ስጠውና አጥ ነው ያቸው ሜሴንጀር ትጠቀማለህ? አልጠቀም ሜሴንጀር አውጣና እስቲ እንገናኝ፣ እናወራኒ እናንተ ለጊዜውን ፎሎ አድርገኝ እሺ። አርጋል በቃ፣ ምንም አይነት ነገር ጥያቄ ሲኖር ሊስታውት አድርጋቸው እና ቱ ዘ ፖይንት፣ አንዳንድ ነገሮችን እንማማራለን። አሁን ስፖንታኔስሊ ኦቨርናይት በአንድ ምሽት ውስጥ ሁሉ ነገር ማወቅ አይቻልም። እና ጥያቄው ነበር፣ ነገር ካለ በጥያቄው መሰረት እንትላለ ማለት ነው። ማለት ባክግራውንድ ምንድን ነው? ክርስቲያን ነው ወይስ ሙስሊም ነው? ሰላም አለይኩም ኡስታዝ፣ ይቅርታ አንድ ጊዜ ብሩኬ። አላህና መልእክተኛውን የሚሳደቡ ሰዎች አሉ ወይ ሞዴር ፈርስጥ ወይ ነው ሚት ያረኩናና፣ እስኪ ይቅርታ ችግር የለውም። እና መሀሪ እንትን በለኝና ፎሎ አድርገኝና እንትን በለኝ ማለት ነው። ኢንሻላ ሲመችህ ሞር ደግሞ ማውራት ከፈለክ በሜሴንጀር እናወራለን። ግን እንደዚሁ ደግሞ ጥያቄ ያለ የምትለው ነገር ካለ ትጠይቀናለን ማለት ነውና አንድ ጥያቄ ላስ ባግራውንድ ምንድን ነው? ክርስቲያን ሙስሊም ነው? ባግራውንድ እንደ መጣበት ዳራ ታሪካዊ ዳራ ምንድን ነው? ሙስሊም ኦኬ። በቃ ችግር የለውም። በቃ ፎሎ አድርገኝና እናንተ በለጊዜው አንድ ጥያቄ ላስተናግድና ባልንጀረኝነታችን ይቀጥላል ኢንሻአላህ። በደንብ ተንከባከቡት። የሆነ አንዳንድ ነገሮች እውቀቶች፣ የሽባቶች ምናምን ነገር ካሉ በደንብ በሰስራት እየተማማርን እየተማማርን እንሄዳለን ማለት ነው። ከዛ ውሳኔው የአንተ ነው። ዲሲዥን ሜኪንግ ፕሮሰሱ አንተ ነው። አንተን ኃላፊነት ያለብህ ባለ ድርሻ አካል አንተነ፣ ለአንተ ህይወት ፈላጭ ቆራጭ አንተ ራስህ ነህ። እኔ ሀሳብ ነው የምሰጠህ። እናወራለን፣ እንማማራለን። ከዛ በኋላ ውሳኔውን ደግሞ ቀስ ብለ ተወስናለ ማለት ነው። ይህንን የመሰለ ብርሃን፣ ይህን የመሰለ ዲን ረጋ ብለ ቀስ ብለ ታያዋለ። ያን ነው እኛ ማድረግ የምንችለው ሪሳላው ማድረስ ነው። መልእክቱ ማድረስ ነው። ከዛ ሁጃ ማቆም ነው ለእኛ የተሰጠን ኃላፊነት ማለት ነው። ሌላውን ደግሞ ካላጋት ትጨርሳለህ ማለት ነው። ሁሉን ነገር ማለት ነው። እና አሁን ከፈለክ አንድ ጥያቄ ጠይቀኝና ማንኛውም ነገር ሜታፊዚካልም፣ ኦንቶሎጂካልም፣ ኢፒስቲሞሎጂካልም ጥያቄዎች ደስ ያለን ጥያቄ በፈጣሪ ዙሪያ ጥያቄ ጠይቀኝና ከዛ በኋላ እኔም እወጣለሁ። ፈጅር ለፈጅር ነው የተነሳት። እወጣለሁ። ማሪ ትን በል ሚቱ፣ አንሳና አንድ ጥያቄ ጠይቀኝ፣ ደስ ያለን ጥያቄ እና ሚቱረስ፣ ቸው ነው አንድ ጥያቄ እንደ መግቢያ ልጠይቀና ሱረቱል አለቅ ላይ ሱረቱል አለቅ ቁጥር አምስት ላይ እሺ፣ ጠይቀኝ። ሰውን ያላወቅነውን ሁሉ አሳወቅነው ይላል። ፒስቲሞሎጂ ካላፕሮች ነው ያለው። ያላወቅነው ነገር ማለት እዚህ ላይ ጥያቄ ሰው ምን ያውቃል ነው። አሁን ትንሽ የአእምሮ ደረጃ ያለችው ማለት የቁራኗ ያፈታተል አቀውም ግን እኔ ጥያቄ ስለሆነብኝ ጠይቄያለሁ።